ኃይላችንና ክብራችን መድኃኒታችን ኢየሱስ ስለ ሁሉ የከበረና የተመሰገነ ይሁን። የተወደዳችሁ ወገኖች በሀገር ውስጥና ከሀገር ውጭ የምትኖሩ የእውነት አምድ ቤተሰቦች ጸጋና ሰላም እንዲሁም ምሕረት ከጌታ ከኢየሱስ ይብዛላችሁ። እንግዲህ ጌታ እየረዳን መሰረታዊ የክርስትና ትምህርቶችን እየተማርን በዚህኛው ክፍል የውሃ ጥምቀትን ነው እየተካፈልን የነበረው። ምናልባት ጌታ ቢፈቅድ ዛሬ መጨረሻው ክፍል ይሆናል። ታስታውሳላችሁ፣ ባለፈው ሳምንት ስንካፈል ግዝረት የውሃ ጥምቀትን ተክቷል ወይ ብለን ተካፍለን ነበረ። ግዝረት በአካል ላይ የሚደረግ ምልክት ነው። ያም ቋሚ የሆነ በቆዳ ላይ የሚሆን ቋሚ ምልክት ወይም በአካል ላይ የሚሆን ቋሚ ምልክት እግዚአብሔር ከአብርሃም ጋር ከገባው ቋሚ ምልክት ጋራ መንፈሳዊ ትርጉሙ እንደሚዛመድ አይተን የአብርሃም በረከት ውስጥ ሁሉ የሚገቡ ሰዎች የግድ መጠመቅ እንዳለባቸው ተካፍለን ነበረ። ታስታውሳላችሁ። በተለይ በጳውሎስ ዘመን በሐዋርያ ሥራ ምዕራፍ 15 የሚሆን በገላትያ መልእክቶች ውስጥ ሐሰተኛ ክርስቲያኖች ያደርጉ የነበረው ወይም ሐሰተኛ ወንድሞች አገልግሎቱን ለመረበሽ ወይም አገልግሎቱን ለማጥቃት አንድ የተጠቀሙበት መሳሪያ አሕዛብ ዝም ብለው ክርስቲያኖች መሆን አይችሉም። ክርስቲያን ከመሆን በፊት መገዘር ይቀድማል፣ አይሁዳዊ መሆን ይቀድማል፣ የአብርሃም በረከት ውስጥ መሆን ይቀድማል የሚል ነበር። ይሁን እንጂ ግን ክርስቲያን ሁሉ የልቡን ሸለፈት በመገረዝ የአብርሃምን በረከት በእምነት ነው እንጂ የሚቀበለው በመገረዝ አይደለም። ስለዚህ ግዝረት በተመለከተ ይሄ ነው፣ ጥምቀት ግዝረትን ተክቷል ለማለት የሚያበቃ መጽሐፍ ቅዱሳዊ ማስረጃ የለንም ብለናል። ምክንያቱም የጥምቀት ዓላማ የቃል ኪዳን ቤተሰብ ውስጥ የመግባት አይደለም። የጥምቀት ዓላማ ጌታ ኢየሱስ ያዘዘውን ትእዛዝ መፈጸም ነው። እንደገና መዳንን ማረጋገጥ ነው። ከሞትና ከትንሣኤ ጋር መተባበር ነው። በአጥቢያ ቤተ ክርስቲያን ውስጥም እና በዙሪያችን ላሉት ሁሉ ምስክርነት መስጠት ነው። ለምስክርነት ነው ብለናል። ከዚህ ውጭ ለመዳን ብለን አደለም የምንጠመቀው። የአብርሃምን ቃል ኪዳን ለመውረስ ብለን አደለም የምንጠመቀው። ስለዚህ በምኑም በሁሉም ነገር በአባሰጣጡም ይሁን በተግባሩ የውሃ ጥምቀት ከግዝረት በጣም ፍጹም የተለየ ነው። በብሉይ ኪዳን ግዝረትን እንደ ትእዛዝ የሰጠው በአዲስ ኪዳን ሰጥቷል የሚል እንደ እሱ አይነት ድምዳሜ ላይ ለመድረስ የሚያበቃ ምንም አይነት እንትን እንደሌለን ተካፍለን ነበረ። እንግዲህ እንደዛ ካልን የህፃናትን ወደ ጌታ ቤት አምጥቶ ወደ ማምለኪያ ስፍራዎች አምጥቶ ማጸለይስ እናንተስ እንዴት አደርጉ? የለም ወይ ህፃናትን አምጥታችሁ ታጸልያላችሁ ተጸልዩላችሁ አላችሁ። ታዲያ እንደዛ ከሆነ እነሱን ከማጥመቅ በምን ይለያል ብለው ያነሳሉ ሰዎች። ትክክል ነው፣ ጥያቄው ይነሳል፣ እኛም ይደርሰናል። አንደኛም ህፃናት ይጸለይላቸዋልና ህፃናት ይጠመቃሉ፣ ሁለቱ በአይነቱም በሙሉም ነገር ይለያያል። ሁለተኛው ነገር ደግሞ ለህፃናት ይጸለያል ስንል ሰዎች እንደ እምነታቸው ራሳችንን፣ ንብረታችንን ስራችንን ህይወታችንን በሙሉ በጸሎት ለእግዚአብሔር አሳልፈን እንደምንሰጥ ከእግዚአብሔር የተቀበሉትን የልጅ ስጦታ ለምስጋና ርዕስ እንዲሆን ለእግዚአብሔር ቤት ለቅዱሳን ጉባኤ ሰዎች አምጥተው እንዲጸለይ ያደርጋሉ። ያ በዛ ምክንያት ደህንነት፣ የዘላለም ህይወት፣ ሀብተ ወልድ ስመ ክርስትና እንደዚህ ይሰጣል የሚል ትምህርት የለንም ሲጀመር ሁለተኛ፣ ሰዎች በበጎ ፈቃድ ያመጣሉ እንጂ ቤተ ክርስቲያን ልጆቻችሁን ይዛችሁ ካልመጣችሁ እና ምናምን የሚል ህግም የላትም። እንደዛ ያለው ካለ እንግዲህ መወያየት እንችላለን። ልጆቻችሁን አምጥታችሁ እኛ ካልጸለይንላቸው በቀር ምናምን የሚል እንደዚ አይነት ህግ የለም። ልጆቹን አምጥቶ የሚጸለይለትም ከእምነቱ የተነሳ እግዚአብሔር ሰጥቶኛል እና በጤና እንዲያሳድግልኝ ጸልዩልኝ ብሎ የቅዱሳን ጸሎት በሥራው እጅግ ኃይልን ታደርጋለች። ስለዚህ አምጥቶ ያስጸለያል። በጤንነት እንዲያድግ የሚምገው አየር የሚጠባው ጡት የሚለብሰው ልብስ ሁሉ እንዲባረክለት ይጸለያል። ያላጸለየም ደግሞ ተኮንኗል፣ ወይም አንተ በቃ ለልጅ ያላጸለይክለትም ማለት ነው ተብሎ ልክ ልጅ አልተጠመቀም በቃ አሕዛብ ሆነ ማለት ነው እንደሚሉት ለልጅ ያላጸለይክም ምናምን ብሎ ደግሞ ሌላ ፍረጃ ውስጥ ሰዎች ሊገቡ አይችሉም። እና ይሄ በአማኙ እምነት ላይ የተመሰረተ ነው እንጂ የግዴታ የቤተ ክርስቲያን ዶግማ ወይም ዶክትሪን እንዳልሆነ አስረግጠን መናገር እንፈልጋለን። የእግዚአብሔር ቃል ለዛሬ የምንመለከተው ሕፃናትን እንድናጠምቅ አይነግረንም። ምክንያቱም በእግዚአብሔር ቃል ላይ ያለውን ትዕዛዝ ወይም መመሪያ ወይም ትምህርት የመጠበቅ ግዴታ አለብን። ምክንያቱም የእግዚአብሔር ቃል ባለስልጣን ነው። ለምንድን ነው ሕፃናትን ማናጠምቀው ተብሎ ከተጻፈ፣ የመጀመሪያው ነገር የሚጠመቀው ሰው እምነት ውስጡ መኖር አለበት። መጀመሪያ ማመን አለበት። ያልማያመን ሰው አይጠመቅም። ታስታውሱ እንደሆን በሐዋርያ ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ፊሊጶስ ካስተማረው በኋላ ወደ ውሃ እያሳየው እንዳልጠመቅ በውሃ እንዳልጠመቅ የሚከለክለኝ ምን አለ ብሎ ነው የጠየቀው። እሱም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብታምን ተፈቅዶልሃል አለ። ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ስለዚህ እምነቱን በተግባር ገለጠ። ከዚያ በኋላ ተጠመቀ። ስለዚህ በመጠመቅ በውሃ መጠመቅ ሁሉ ታሪኩ ውስጥ ያለውን ነገር ብናይ ማመን ቀጥሎ መጠመቅ፣ ማመን ቀጥሎ መጠመቅ፣ ማመን ቀጥሎ መጠመቅ የሚል ነው የምናገኘው። ስለዚህ በማመን ከሞትና ከትንሣኤ ጋር ለመተባበር ሰው እያወቀ ከሞትና ከትንሣኤ ጋር ለመተባበር በውሃ ይጠመቃል እንጂ ምን እንደሚሆን እንኳን ሳያውቅ ምን ሊጠመቅ አይችልም። ይሄንን በማርቆስ ወንጌል ምዕራፍ 16 ቁጥር 15፣ በሐዋርያ ሥራ ምዕራፍ 2 ቁጥር 37፣ በሐዋርያ ሥራ ምዕራፍ 8 ቁጥር 16፣ በሮሜ 1 ቁጥር 16 ላይ ማረጋገጥ ትችላላችሁ። ሌላው ህጻናትን ህጻናት የማይጠመቁበት ምክንያት ጥምቀት ከንስሐ ጋር ተያይዟል። ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ ነው የተባለ። ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ በኢየሱስ ክርስቶስ ተጠመቁ ነው፣ ንስሐ ግቡ። ስለዚህ ሰው ንስሐ ማለት አቅጣጫ መቀየር ነው። በፊት ይሰሩት ከነበረው ስህተት መመለስ ነው። ስለዚህ አንድ ሰው በውሃ ሲጠመቅ ንስሐ ይገባል። ስለዚህ የህፃናት ንስሐ መግባት አይችሉ። ምንም ከዛ ቤት ምንም የሚያስታውሱት ነገር የለምና ህፃናት ስለሆኑ፣ ስለዚህ የህፃናት ጥምቀት ከንስሐ ጋር ስለሚያያዝ ነው። ሁለተኛ ቆሮንቶስ ምዕራፍ ሰባትም ላይ እኮ እንደ እግዚአብሔር ፈቃድ የሆነ ሀዘን ጸጸት የሌለበት ወደ ድመዳን የሚያደርሰውን ንስሐ ያደርጋል ይላል። ስለዚህ ከንስሐ ጋር ተያይዞ ነው የቀረበው ጸጸት የሌለበት ንስሐ ለማድረግ እና ከውሃ ጥምቀት ጋር በተያያዘ የሐዋርያ ስራ ምዕራፍ ሁለት ቁጥር ስምንት ከንስሐ ጋር ተያይዟል ጥምቀት ስለዚህ ህፃናትን ሊናዘዙ ስለማይችሉ መጠመቅ አይችሉም ነው። ሌላው ሶስተኛው ጥምቀት ራሱ በራሱ የጌታን ሞትና ትንሣኤ ያውጃል። ምክንያቱም የሚጠመቀው አካል ወደ ውሃ ውስጥ ተዘፍቆ ወደ ውሃ ውስጥ ገብቶ ሲወጣ ከውሃ ወደ ውሃ ውስጥ ሲገባ መሞቱን ከውሃ ውስጥ ሲወጣ መነሳቱን ነው የሚያስበው። ስለዚህ ህፃናትን በውሃ ውስጥ ልንደፍቃቸው አንችልም ወይም ልንነክራቸው አንችልም። ባብቲዞ ማለታችንን ልብ በሉ ወደ ውሃ ውስጥ አይገቡም። ላያቸው ላይ ነው የምናፈሰው። ስለዚህ የህፃን ጥምቀት ራሱ ያንን ባፕቲዞ የሚለውን ትርጉም አያሟላም። በህፃናት ውስጥ ህጻናት ወደ ውሃ ውስጥ ሲገቡ ይታፍነው ነው የሚሞቱብን፣ አይቻልም። ከውሃ ውስጥም እንደዛ ማድረግ አንችልም። ይሄኛው ግን ኢየሱስ እንደሞታ አምናለሁ እንደተነሳ አምናለሁ ብሎ ሲናገር ለኃጢአት መሞቱን ለጽድቅ መነሳቱን አምናለሁ ብሎ ሲናገር ወደ ውሃ ውስጥ እናስገባዋለን፣ ከዛ ይወጣል። ያን ጊዜ በራሱ ሞትና ትንሳኤን ይመሰክራል። ለዚህ ነው ሮሜ ምዕራፍ ስድስት ቁጥር አራት ላይ ከእርሱ ጋር እንደሞታችሁ ወይም እንደተነሳችሁ አታውቁም ወይ ስትጠመቁ ብሎ ነው የሚናገረው። ቆላሲያስ ምዕራፍ ሁለት ላይ ማየት ይቻላል። ስለዚህ የውሃ ጥምቀት ህፃናት የማይጠመቁበት ምክንያት የጥምቀትን አላማ አያሟሉም፣ ንስሐ ለመግባት አይችሉም እንደገና እሚያምን እምነት የላቸው። በወላጅ እምነት የሚባል ነገር የለም። ኪዳን ቢሆን የዛ የኪዳኑ ማህበረሰብ ውስጥ ለመግባት ቢሆን አብርሃም በዘጠና ዘጠኝ ዓመቱ ሲገረዝ ይስሐቅ በስምንት ቀኑ ነው። ምክንያቱም የግድ የቃል ኪዳን ቤተሰብ ውስጥ መግባት ስለነበረበት። ይሄ ግን በእምነት ነው፣ የእግዚአብሔር መንግስት የሚወረሰው በእምነት ነው የአብርሃም የቃል ኪዳንን ርስትም የሚወረሰው በእምነት ነው፣ ገላትያ ላይ እንደምናነበው። ስለዚህ መዳን ከእምነት ጋር የተያያዘ ስለሆነ ሕፃናት በመጠመቃቸው ምንም አይነት ለውጥ በሕይወታቸው ውስጥ አይመጣም፣ አድገው እነሱን ከማስተማር ውጭ ማለት ነው። እንግዲህ ይህንን ካነሳን፣ እንዴ እናንተ ቆይ፣ ለመሆኑ ከክርስቲያን ቤተሰብ የተወለዱ ሕፃናትን ምን ልታደርጉን፣ ምንድን ነው ታዲያ የህፃናት እጣፋንታ ምንድን ነው? ከተባለ እሱን መነጋገር እንችላለን። ልጆች የእግዚአብሔር ስጦታዎች ናቸው። ታስታውሳላችሁ፣ መዝሙረ ዳዊት መዝሙር 127 ቁጥር 3 ላይ ልጆች የእግዚአብሔር ስጦታዎች ናቸው የማህፀንም ፍሬ የእርሱ ዋጋ ነው ይለናል። አይደል ቅዱስ ካሉ። ስለዚህ ልጆች የእግዚአብሔር ስጦታዎች ናቸው። እኛ የተቀበልናቸው ልጆቻችን የእኛ ፍጥረት አይደሉም፣ ወይም እኛ ጠፍጥፈን የሰራናቸው ናቸው አይደሉም የእግዚአብሔር ስጦታዎች ናቸው። ይህንን የእግዚአብሔርን ስጦታ ደግሞ ተጠንቅቆ ማሳደግ የወላጅ ኃላፊነት ነው። በነገራችን ላይ ለህፃናት ቅድሚያ ኃላፊነት ያለባቸው ቤተሰቦች ናቸው። ስለዚህ እነዚያ ቤተሰቦች ልጆችን በእግዚአብሔር ቃል የማሳደግ የመንከባከብ፣ በእግዚአብሔር ቃል ተግሳጽ የማኖር ወላጃዊ ግዴታ አለባቸው፣ የወላጅ ግዴታ አለባቸው። ስለዚህም ይሄንን ኃላፊነታቸውን ክርስቲያን ወላጆች መወጣት አለባቸው። እንዴት? መጽሐፈ ምሳሌ ምዕራፍ ሁለት ቁጥር ስድስት ላይ እንደዚህ ይላል፣ ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእሱ ፈቀቅ አይለም ይላል። ልጆች እንዴት እየሄዱ ነው ያሉት? ከእርሱ ፈቀቅ እንዳይሉ ምን ማድረግ ያስፈልጋል? መምራት ያስፈልጋል። ይሄም ብቻ አይደለም መጽሐፈ ምሳሌ ምዕራፍ ሀያ ዘጠኝ ቁጥር 17 ላይ እንዲህ ይለናል የእግዚአብሔር ቃል ጻድቃን ግን ውድቀታቸውን ያያሉ ብሎ ቁጥር 17 ልጅህን ቅጣ እረፍትም ይሰጥሃል ለነፍስም ተድላ ይሰጣታል ራእይም ባይኖር ህዝብ መረን ይሆናል ህግን የሚጠብቅ ግን የተመሰገነ ነው ይላል ስለዚህ ልጅን በያንዳንዱ መንገዱ ላይ በእያንዳንዱ ዕድሜው ላይ ተጠንቅቆ ማሳደግ የወላጅ ግዴታና ሃላፊነት ነው ተጠንቅቆ ማሳደግ በተክሳጽ በምክር ማሳደግ አያችሁ፣ መራር ባለመሆን እግዚአብሔርን እያዩ እንዲያድጉ ማሳደግ። ይሄ በተለይ ልጅን በቤት ውስጥ ማስተማር የእህቶች ኃላፊነት ነው እንደምታውቁት፣ አያችሁ፣ በቤት ልጆቿን እንድታስተምርም ተነግሯታል። ስለዚህ አባቶችን በቤታቸው ውስጥ መልካም አርአያ እንዲሆኑ ተመክረዋል። ስለዚህ የተወደዳችሁ ቅዱሳን ልጆችን በተመለከተ ኃላፊነት ያለባቸው ክርስቲያን ወላጆች ናቸው። ስላስጠመቅናቸው ወይንም ደግሞ የሆነ እንትን ስላደረግን ሳይሆን ቤት ውስጥ የጸሎት ሰዎች መሆናችን፣ የእግዚአብሔርን ቃል አንባቢዎች መሆናችን፣ ቤት ውስጥ ከቤተሰቦቻችን ወይም ከትዳር አጋሮቻችን ጋር ጤናማ የሆነ ኑሮ ምሳሌ ያለበት ሕይወት በመኖራችን ጌታ ኢየሱስን እንዲፈሩ፣ እግዚአብሔርን እንዲያመልኩ አድርገን በማሳደጋችን ነው። ልጆችን ምን የምናደርገው የምንጠቅመው በኋላ እንደዚህ ያደገው ልጅ ሲያድግ ወደ ቤተ ክርስቲያን አምጥተን መሰረታዊ የሆነውን የክርስትናውን ትምህርት ከተማረ በኋላ ኢየሱስ የህይወቱ ጌታ የነፍሱ እረኛ መድኃኒቱ እንደሆነ ሲያውቅና ሲገባው ያን ጊዜ ከሞትና ከትንሳኤው ጋር ይተባበራል። ከዛ ውጭ ግን ልጅም በተመለከተ አሁን ልጄ ቢሞት የት ነው የሚሄደው ብለው የሚጠይቁ ብዙ ሰዎች አሉ። ልጄ ቢሞት የት ነው የሚሄደው? በአርባ ቀን በሰማንያ ቀን ሳይጠመቅ ቢሞት የት ነው የሚሄደው? ብሎ ይጠይቃሉ። አንዳንድ የማናውቃቸውና የማይገቡን ግልጽ የሆኑ መመሪያ የሌላቸው የመጽሐፍ ክፍሎች አሉ። በቃ እኛ አወቅን ብለን ዝም ብለን ዝም ብለን በቃ የማናውቀውን ዝም ብሎ መቀደድ የለብንም። ካላወቀን አናውቅም ነው። ለምሳሌ ልጅ፣ ህፃን ልጅ ከሞተ በኋላ የት ይሄዳል? እኔ አላውቅም። የእግዚአብሔር ቃል ይህንን አይነግረንም። ይሄ ማለት ግን ስለዚህ የተነገሩ ቶቶችን አላውቅም ማለት አይደለም መጽሐፍ ቅዱሳዊ መርህ አይደሉም። እነዚያ የእግዚአብሔርን ቃል የተደገፉ አይደሉም፣ የሰው ግምቶች ናቸው። አንዳንዱ ነገር በቃ የማይታወቀው ለእግዚአብሔር ነው አይደል? ሚስጥሩ ለእግዚአብሔር ነው ተብሎ ተጽፏል። የማይታወቀው ሚስጥሩ ለእግዚአብሔር ነው። እኛ ግን የተገለጠውን ማመን፣ በተገለጠው መንገድ መሄድ፣ በተገለጠው የህይወት ጎዳናና መስመር ላይ እምነታችንን በዛ ማኖር ነው ያለብን። ክብር ለጌታ ይሁን። ስለዚህ የተወደዳችሁ ቅዱሳን የውሃ ጥምቀት ትምህርታችንን እዚህ ጋር እንቋጫለን። አንድ ሰው ካመነ በኋላ መጠመቅ አለበት። በመጠመቁ የዘላለም ህይወት ወይም በመጠመቁ የእግዚአብሔርን ጸጋ ወይም በመጠመቁ የእግዚአብሔርን ልጅነት ያገኘው የእግዚአብሔርን ልጅነት ያገኘው የዘላለም ህይወት ያለው የዘላለም በዛ መንፈስ የታተመው ግን እሱ እምነቱን በተግባር ያረጋግጣል። ላላመነው ዓለም በይፋ ይለያል፣ ካላመነው ዓለም በይፋ ይለያል እና ከሞትና ከትንሳኤው ጋር መተባበር ነው። ኢየሱስ ያዘዘውን ትዕዛዝ መፈጸም ነው። ደማቅ የሆነ ታላቅ ምስክርነት ማድረግ ነው። ከዓለም ጋር ያለውን ቦርደር ማስመር ነው። ዓለም ከዚህ በኋላ ለዓለም መለስ ትቻት አለው ብሎ በይፋ ለዓለም ጀርባን መስጠት፣ ለክርስቶስ ፊትን መስጠት ነው። በጣም ትልቅ የሆነ በጣም የተከበረ በጣም ተናፋቂ የሆነ የጌታ የኢየሱስ ትዕዛዝና የአዲስ ኪዳን የከበረ መመሪያ ነው። የተወደዳቸው ወገኖቼ እርግጠኛ ነኝ የተወሰነ ነገር በዚህ የእግዚአብሔር ቃል ጥናት እንዳገኛችሁ ምንም አልጠራጠረም። ጥያቄም ሚሆን ደግሞም እንድንወያይበት የምትፈልጉት ሀሳብ ካለ በግልጽ በኮመንት መስጫ ሳጥኑ ላይ መስጠት ወይም በአካል ማናገር ወይም በስልክ መናገር ትችላላችሁ። የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። በሚቀጥለው ጊዜ ከመሰረታዊ የክርስትና ትምህርቶች ውስጥ ደግሞ ሌላኛውን ይዘን ምንቀርብ ይሆናል። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ጌታ ይባረክ። ይህንን ለሌሎች ማድረስ አትርሱ። አገልግሎቱን በሚያስፈልገው ሁሉ ስለምትረዱ ጌታን ስለ እናንተ እጅግ አድርጌ አመሰግናለሁ። ጸጋና ሰላም ይብዛላችሁ። መልካም ቀን